ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴ ቤተሰብ ቆይማ ጥያቄ ልጠይቃችሁ፣ የዛሬው ቀን ደህና ነው ማለት እግዚአብሔር ነ እንደ ሁልጊዜው አንድ ቀን ነው ይመስለኛል። ሁለት ቀን ነው የዛሬው ና በስመ አብ ወልድ መንፈስ ቅዱስ። ደግሞ በጣም የሚያስጠላ ቀን ማለት ነው። የድብርት ቀን ድብርት የሆነ ወይኔ። እኔ ድብርት ደብሮኝ ያቃል፣ ግን እንደ ዛሬ ደብሮኝ አያውቅም። እንደ ዛሬ እንደ ዛሬ ወይኔ ወይኔ። ብቻ ይሁን ለማንኛውም፣ ቤኬ ስቶሪ ያደረገውን ነገር አይታችሁት ከሆነ እሱ እንደዚህ እስክርቢቶ ይዞ እባቡ ላይ፣ ከዛ እባቡ ደግሞ ተጠምጥሞ እየነከሰው ነው የሚገኘው እና ይሄ ነገር ምንን ያስመለክታል? ወይ ደግሞ ምን ተማራችሁበት? እኔ የተማርኩበት ነገር ምንድነው? አንዳንዴ ማለት ነው እናንተ ለእነሱ የሆነ ጥሩ ነገር እያቀበላችኋቸው እነሱ ደግሞ ለእናንተ መርዝ የሚያቀብሏችሁ ሰዎች አሉ። እናንተ ለነሱ በጣም ብዙ መልካም ነገር እያሰባችሁ ወይ ደግሞ በህይወታችሁን በቃ ያለን ነገር እንኳን እያቀበላችኋቸው እነሱ ደግሞ የእናንተን ህይወት ለመበጥበጥ፣ የእናንተን ህይወት ለማበላሸት የሚሮጡ ሰዎች እንዳለን የተረዳሁት ማለት ነው እና ይህ ፎቶ ደግሞ ከዚህ በፊት ጆሲ ጋር መጣው ካስታወሳችሁ የሆነ ካሸነፉ ጊፍት አለ ምናምን ብሎ ከዛ አሸንፈን፣ ከዛ በኋላ ስጦታ የተሰጣቸው አንድ አይነት ልብስ ሁለት ለሁለታቸው፣ ምናምን ያ ጊዜ ይመስለኛል። አሁን አመት ሆናቸው አይደለ? ብቻ ቲክታክ ላይ ፖስት አድርጌው ነበር እና እሱ መጦልኝ ነው። ቲክታክ ያው አመት ሲሆን ሲሆን ስለ እንትን ሪፕላይ አድርጎ ስለሚያመጣላችሁ ማለት ነው። በተረፈ ደግሞ ትናንት መለኛው የተናገራቸው ነገሮች አሉ። ትናንት ቪዲዮ ሰርቶ ነበር እና ወንድማችን ነው እህታችን ነች ማለት ሲናደዱ፣ ሲከፉ የሆነ ነገር ይሆናሉ ብለን እናስባለን እንጨንቃለን ብሏል እና እውነት ነው አይደለም ከእናት ከአባት ባል ደም ሁናችሁ ቀርቶ ኖርማል እኛ እንኳን እዚህ ጋር ያወቅ ናቸው ምናምን ሰው ሲከፋው ስታዩ፣ ሰዎች ጭቅጭቅ ላይ ሲሆኑ ምናምን የሚጨንቅና የሆነ የሚደብር ነገር አለው፣ እንደ ሰውኛ ስታስቡት ማለት ነው። ምክንያቱም የሆነ እንዴት አርጌ ልንገራችሁ፣ የሰው ልጅ ሁሌ ሲስቅ ሲጫወት፣ በተለይ የምታቁት ሰው ፍቅር ፍቅር ሲሰራ የምታቁት ሰው የሆነ ታይም ላይ ሲከፋ ሲደብረው፣ ወይ ደግሞ ነገር ሲለው ስታዩ፣ እንደ ሰውኛ የሚሰማችሁ መጥፎ ስሜት አለ። ገባችሁ? በዛ ላይ ደግሞ በቃ ወንድማችሁ ታችሁ ደግሞ ሲሆኑ ትልቅ የሚደብር ነገር አለው አይነው ያስባሉ፣ ይጨነቃሉ። መለኛውም ሀብ ሀብ እንኳን ያው እንዳያችሁት ጠጦ ነው ምገላቸውን ምናምን እያለ ነበር። እና ባይ ዘ ወይ አሁን በዚህ ሰሞን አረምን በዚህ ሰሞን አሁን ላይ ዩቱብ ላይ እንዳለ የሆነ ወይ የሆነ ጭቅጭቅ ነው ያለው ወይ የሆነ ጸብ ነው ያለው ምናምን፣ ከዚያ የተረፈ ምንም ነገር እያየን አይደለም። እና የሆነ ጊዜ ሲመጣባቸው አይታችሁ ከሆኑ የሆነ ጊዜ ፍቅር ፍቅር ይሰራሉ። ሁሉም በቃ በአንድ ላይ ሞትኩልሽ፣ ሄድኩልሽ፣ እናትዬ፣ አባትዬ፣ ይናኔ ይባባሉ እና ከዚያ የሆነ ታይም ላይ ደግሞ በቃ ድፍትበይ ድፍትበል ምናምን ነገር ዩቱብ ላምሰሙ ያለው ነገር እንደዛ ነው። እና ብቻ ከዚህ ሙድ ወጣችሁ ጀስት ፈታ ብታደርጉን ምናምን፣ ምናልባት አሁን ላይ በተለይ ቅምጥሌም ቡራም ሄኖክም ፍፄም እየሰሩት ያለው ድራማ ሁሉም ሰው የየራሱን የሆነ አስተያየት እየሰጠ ነው። ሁሉም ሰው በራሱ በኩል ሁኑ አይቶ የራሱን አስተያየት እየሰጠ ነው። እኔም የራሴን አስተያየት እናንተም የራሳችሁን አስተያየት ሁላችንም ብቻ በገባን ልክ ሀሳብ እየሰጠን ነው። እና ትናንት መለኛውን ሁለታችሁ መጀመሪያ ታረቁ። እናንተ ሁለታችሁ ሳትታረቁ በምንም ታምር ሌላ ሰው ጋር ልትታረቁ አትችሉም። ወይ ደግሞ ሌላ ሰውን እንዴት እናስታርቅ ትላላችሁ ነው ያለው። እና እውነት ነው። እውነት ለመናገር ሶስተኛ ወገን ገለል የሚለው ሁለታችሁ ፒስ ስትሆኑ ነው ማለት። ይሄ ኖርማል። በቃ ላስታርቅች ወይ ደግሞ ላስታርቅ ልታረቀው ምናምን የሌለው ሁለታችሁ ቅምጥልን ቡራማ አንድ ስትሆኑ ልጁ ከእናንተ ገለል ማለትን ይመርጣል ማለት ነው። ነገር ግን ያው እንዳልኳቸው የካራክተርነት ምን ምንም ስላለው ለዛ ነው ነገሩ ትንሽ እንዲቆይ ማለት በቃ ድራማው እንዲቀጥል ስለፈለጉ ምናምን ነው እንደዚህ የቆዩ ብያ አስባለውኝ። በተረፈ ቤተሰብ ብሩኬ እኮ ሶስት መቶ ኬ እስካሁን ይገባ ነበረ ለምን እንደዘገየ አላቅም። ያው አንዳንዴ ዘጠኝ ላይ ድርቅ የምትለው ነገር አለ። ና ብቻ ቲንክ ወይ ዛሬ ዛሬ ምናምን ምናልባት ዛሬ ይገባል ብያ አስባለሁ እንደ ፈጣሪ ፍቃድ ማለት ነው። ምክንያቱም ትናንት ቪዲዮ ትናንት በነሱ ቤት አልተለቀቀም። በቅምጥሌም በቡራም ስላልተለቀቀ ምናልባት ዛሬ ይገባል ብዬ አስባለሁኝ። ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ብታደርጉት ምናልባት ይህ ሶስት መቶ ኬ ገብተው ብናያቸው ማለት ነው። ሶስት መቶ ኬ እስኪገባ ብቻ ነው የምንጠብቀው። ከዛ የምንቀጠል ደግሞ ድራማ ነው እያላችሁ ግን ስሬስ እየሆነ ነው ነገሩ ምናምን እያላችሁ ያላችሁ ያላችሁ እና ምንም ስሬስ ብሎ ነገር የለውም ምክንያቱም አንደኛ ልጁ ጓደኛቸው ነው። ጓደኛቸው ሆኖ እያወቁት በደንብ አድርገው እያወቁት አናውቀውም ብለው ክደው የመጡት ድራማው ላይ ማለት ነው እንጂ ኖርማል፣ ወይ ደግሞ እውነት ቢሆን እንደዚህ እኮ ማውቀው ልጅ ነበር ለምን ያደርጋል ምናምን ነበረ የሚባለው ማለት ነው። ስለዚህ ጀስት ልጁን ያውቁታል ምናምን፣ ኦሬዲ ስራ ነው እየተሰራ ያለው ማለት ነው። ከዛ በተረፈ ደግሞ እንዴት መሰላቸው፣ ይሄ ሪል ቢሆን ሄኖክም እነሱን እንትን አይልም ነበረ ማለት ቅምጥሌል ካደለሽም ብሎ ቡራ ልክ ነው ብሎ አይመጣም ፍፄም ቢሆን ሁለታችሁ አታራቋት ታረቁ ብቻ ካሜራ ደቅ ነው። አይመጡም ነበረ ገባችሁ። አንድ ነገር ልንገራችሁና ሪል ህይወት ላይ ምናልባት ዩቱበር ቲክታከር ላንኖር ላንሆን እንችላለን፣ ግን ኖርማል ህይወታችን ላይ የሆነ ነገር ሲፈጠር አይደለም ስልክ ልታነሱ አይደለም የሆነ ነገር ትዝ ይላችሁ በቃ ትደናገጣላችሁ። ወይ ከዛ ጋር ያለው ጸብ ነው በቃ ቶሎ የሚታያችሁ ወደ ጸብ ነው የምትሄዱት ምናምን እንጂ እንደዚህ ካሜራ ይዞ መውጣት ምናምን አይጠበቅባችሁ ጭራሽ ነው የማታስቡት፣ ጭራሽ ማለት ነው። ጭራሽ የሆነ ነገር ሲፈጠር ከዛ ካለፈ በኋላ ነው ወይኔ ብቀርጾ ምናምን የምትሉ ሪል አይደለም። ጸብ ሆኖ ፍቅር ራሱ የሆነ ሰርግ ምናምን ሆኖ ራሱ ማለት ነው ስልክ መቅረጽ ሳይሆን የሚታያችሁ መጨፈር፣ ከዛ ሰው ጋር መሆን ምናምን ምናምን ነው የሚታያችሁ ማለት። ከዛ ካለፈ በኋላ ሰው ወይኔ ብቀርጽ ኑሮ ምናምን ትላላችሁ። ገባችሁ? ግን ይሄ ስራ ስለሆነ ሪል ስራ ሆኖ ያያችሁትን ነገር ወይ ደግሞ አንዳንዴ ቪሎግ ልሰሩ ስትፈልጉ ምናምን የምር ካሜራ አዘጋጅታችሁ ምናምን ትሰራላችሁ፣ አይደለም? ከዛ ውጭ ግን እንደዛ ብሎ ነገር የለም። እንዴት አድርጌ ላስረዳችሁ እኔ አላቅም እንዴት ብዬ መናገር እንዳለብኝ። ግን ሁላችሁም ያለውን ነገር አስተካክሉ። በተለይ ሄኖክን ወደ እናንተ አምጡትና ያለውን ነገር ማለት ነገሮቹ ጽድት ብለው እንዲሄዱ ማለት ነው። እዚህ ጋ ምንድን ነው ረጅም ኮሜንት አንብቤ ያለውና ለምንድን ነው ሃይሚን ጥፋተኛ ሆና እንዲሰራ ያደረጓት ለምን ሁሌም ድራማ ሲሰራ ጥፋተኛ ነው ምናምን ብላችኋልና ከትናንቱ ከሰራት ቪዲዮ ላይ መሰለኝ እንደዛ የሚለው እና የሆነ ባለፈው እንኮ ነግሬያችኋለሁ። እንደዚህ አይነት ነገር ላይ እንደ እንትኑ ነው የሚመጣው ማለት አ እና አሁን ለምሳሌ በቅምጥሌ በኩል ቢመጣ የድሮ ፍቅረኛ ምንም ምንም ስለሌላት ምንም አድርገው ሊሰሩ አይችሉም። ከዚህ ጋር አያችሁ፣ ሁለታቸውም ጥፋተኛ እንዳልሆኑ ምናምን መጨረሻ ላይ ግልጽ ስለሚሆን ይህ ነገር በብሩኬ ሊሰራ የቻለው ወይ ደግሞ ብሩኬ የድሮ ፍቅረኛ ስለነበረው ምናምን ለዛ ነው አመጣጡ የሆነ የሚሰጣችውን ካራክተር ደግሞ አንዳንዴ የምትችሉበት ስትሆኑ የሚሰጣችሁ ካራክተር ማለት ነው ምናልባት ለብሩኬ ቢሰጠው ላይወጣው ይችላል ምናልባት ለፍጼ ቢሰጠው ላይወጣው ይችላል ምናልባት ማን ነበረ የሄኖክን ካራክተር ፍጼ ቢጫወተው ላይችልበት ይችላል ገባቸው አይደለ ግን ፍጼ የራሱ የሆነ ቦታ አለው፣ ችሎታ ማለት ነው። ሄኖክም የራሱ የሆነ ቦታ አለው። ቅምጥሌም የራሱ የሆነ ቦታ አላት። ሁሉ ነገር መርጠው ተመራርጠው አስበውበት ፈልገው ነው የሚሰሩት እንጂ ሪል ነገር አይደለም። ስለዚህ በዚህ ነገር ለምን እንደዚህ ሆነ፣ ለምን እንደዚህ ሆነ አትበሉ። ጀስት ስራ ነው። ሁላቸውም ለመለወጥ የተነሱት ከዚህ በፊት ሄኖክ እንደውም ዛሬ ድምፁ ራሱ አውጥታችሁ እያስታወስኩ ታስያስታውስኩ ነበርና ከዚህ በፊት ብሩኬን ራሱ ፍራንክ ያደረጉ ካያችሁ የቅምጥሌ ፍራንክ በደንብ ነው የሚያስተምረው ያንተ ፍራንክ እንኳን አያስተምር ምናምን እያለ ነበር ና ኦልሬዲ ምንድን ነው ሁላቸውም የሚጠላሉ ሰዎች አይደሉም። ቤስት ናቸው፣ ሁሉም ጓደኛ ናቸው ምናምናም ግን ድራማው ላይ እያየ እንዳለ ነው አንዳቸው ትክክል አንዳቸው ትክክል እንዳልሆኑ ምናምን ነው። ግን ሪል ህይወታቸው ላይ ስትሄዱ ደግሞ ብዙ ነገሮች አሉና አንዳንድ ነገሮቹን መናገር አልፈልግም ማለት ይህ የሆነ ሪል የሆነ ወይ ደግሞ ከካሜራ ጀርባ ያሉ ብዙ ነገሮች አሉ። ግን ብዙ ነገር ተውት እና ለማንኛውም በኋላ እንገናኛለን እየተጣራው ነው ባይ